ከታየው የምትባይ ሰገጤ ግን ደንቆሩ እዛ ማሜ ቤት ገብተሽ ትናንትና እኳ በስልክ አውርተናል። ቤተሰቦች ዝ እንትን ብለናል እና በቃ ሰላም ምሳ ቤች ተው ምሳ እንድረስ ታዲያ ነው ብለሽ አልጠናገርሽም። አንቺ ደንቆሮ ቅናታም ቅንቅናም ትረጋጫለሽ። ገና አባትሽ ይመጣል። አባትሽን በቪዲዮ አመጣዋለሁ። ምን አባቱ ነው እንደዚህ አይነት ሰይጣን የሚለቅብልን? አንቺ የላቡቡ መንፈስ የተሞላች ትረጋጫለሽ። እስከና አባት እስከ ቤተሰቦች እንዳለ ዝርዝራቸው ደርሶ አመጣልሻለሁ። አንቺ ደንቆሮ፣ ለእሷ ደግሞ እየገባችሁ የምትኮምቱ ባናታችሁ ተተከሉ። አገባኝም። እናንተ ኮ ደደብ ናችሁ፣ መሃይም ናችሁ ኮ። አብዛኛው የቤታየው ተከታዮች ኮ መሀይም ደንቆሮች ናችሁ፣ ሰገጤዎች ናችሁ። ከስንቱ ጋር ትጣላላችሁ? ከባለጌ ጋጠው ጀስት እናንተና ስ ላስት ናይት ጌም እየተጫወታችሁ እንኳ አፋርታም፣ አፋርታም፣ አልቃሻ፣ በቀ ቅናተኛ፣ በሽተኛ የሆንሽ ራሽን ለማጥፋት ስንት ጊዜ ይኸውላችሁ እራሷን ታጠፋለች። እየው ዳብ ተዋት፣ ታጥፋ። እኔ ምን አገባኝ? ዝናገነጎ ራምፕርቴን ላይ ልክዝፍ ከእኔ ጋር እንድጣላች እራሷናት፣ ቀንታ ማሙሻ ጊብት ስለሰጠኝ ቀንታ፣ ሶሲ ጊብት ስለሰጠኝ ቀንታ፣ ቅናታ የምትቀኝው አንቺ ነሽ። በአንቺ ምን ይቀናል? ደንቆሮ ሰገጤ፣ አንቺ መሀይም፣ አለመማረሽ እኮ ነው። ቤተሰቦችሽም አለመማረው የሆነ በቃ ሰገጤ ሰገጤ እኮ ነው አባትሽ እራሱ፣ ሰገጤ የደንቆሮ ሰገጤ ነው። እኔ አባትሽን ነው የምረግጥልሽ፣ እች ደደብ አባትሽን፣ የአባቶችሽን ቤተሰብ እያመጣው ረግጥልሻለሁ። ታለቅሻለሽ፣ ራሺን ታጠፊያለሽ። ግማታም፣ ግም፣ የግም ዝግዝግል ግም፣ ግማታም። ምን አባሽ እና ትናንትና ስታለቅሽ አንቺ እዚህ ሲያትል የሚኖሩ ሰዎች በቃ ለፋን ነው ገንዘብ ስለምትሰጥ ገንዘብ ስትሰጥ ስለነበረ ምናምን እባክ፣ በቃ ተዋት፣ ሴት ልጅ ናትኝ። እሷ እኮ በቃ ምንም ነገር በቃ፣ በሽተኛ ናት፣ ተዋት ብሎ በስልክ አገናኝተውን፣ እሺ፣ ምንም ችግር የለም። አስ እንደዛ ከሆነ ጎንደሬ፣ የጎንደር ደም የለብሽም። አሁንም ልንገርሽ፣ ቤታዬው የጎንደር ደም የለብሽም፣ ጎንደሬ የለብሽም። ተጠጥ፣ አይተናል፣ አግኝተናል። ደርዝናን የዮናስ ደለሌ ልጅ ባ ደሴ ደስ የአባቷ ስም ዮናስ ነው። ለዚህ ነው ዮናስ ሴጋ ጋር ቂጥ ውስጥ ተለጥፋ ክትባት የነበረችው ዮናስ ደለለ ልጅ፣ ያቶ ደለለ ልጅ። ታንጂ ታንጂ አንጂ ሽንታም። አቶ ዮናስ ደለለኝ ግን ምን ሆነ ነው እንደዚህ ወንቀው? በሽርሙጥና የምታገኘውን ገንዘብ አንተ ስትበላ ቡና ስትጠጣ በልጅ ገንዘብ ደስ ይልሃል? ዮናስ ደለለኝ፣ ደለለኝ፣ ደለለኝ። ዮናስ የቤታዮ አባት ስም ዮናስ ደለለኝ። ዮናስ ደን ላይ ማን ቢፍቱ ተና እስኪ እውነት እንትነተኛ የመጨረሻ ስማችሁ ለምን ነው የምትደብቁት? ለምን ነው የምትደብቁት? ለምንድን ነው የምትደብቁት? ዮናስ ደን ላይ ለምንድን ነው የምትደብቁት? ሽንታም አሁንማ ቋሳ ይሻሉ። አረጋግጥ አሁን ይኸውልሽ፣ እዛ ጋ የሄድሽው ከሌያ ሸው ጋር መታረቅ ትፈልጊያለሽ? ከአንቺና ማሚ ጎንደሯ የተሰዳደባችሁ ስድብ ዘርማን ዘር የሚያጠፋ ነው ማሜ ግን ሽዝ በጣም ማሜ ልንገራችሁ፣ ማሜ ጎንደሬ ፖለቲካትነካ ሃይማኖታትነካ በቆንጅና እንደሆነ ጎንደሬ ቆንጆ ናት፣ ማንም አይደርስባት ውነት የራሷ የፐርሰናል ህይወቷን ነው ቀንተሽባት። እኔ አያገባኝም። ማሜ ጎንደሬ በህይወቷ በፐርሰናል ህይወቷ የፈለገችውን አስር ሰው ማግባት አያገባኝም። ቤታየው ግን የአማራን ህዝብ የምታሰድብ በአማራ ስም ተደብቃ አማራ እንዲጠላ ያደረገች ደንቆሮ ሰገጥ ያደረች እን ዛሬ ጋ የምትመለከቱት ብልፅግና ሁሉን ስለተቆጣጠረው ነው እንጂ የብልፅግና ካሬዎች ስለሆኑ ነው እንጂ እች እምትጫወተው ከእነማን ጋር ነው የምትውለው ቅናታም የሆነች ቅናታም ትቀኛለች ቅናታም ነች አንቺ በእኔማ መቅናት አይደለም በአንቺ ምንድን እኔና አንቺን እንወዳደር ዘይትና ውሃ ነን ዘይትና ውሃ ማሚ፣ አንድ የሰሳሽ ስህተት አለ። እኔ ከቤታየው ጋር መጫወት አይደለም አንድ መድረክ መገኘት አልፈልግም። ለዛም ነበረ ስለሚያስጠሉኝ አልቀበል ስል ጌም ሲልኩ አልቀበል አልቀበል አልቀበል ስል ተናደው አበዱ። ጆከር እንዲያው አሁን መናገር ስላልፈለገ ነው እንጂ ጆከር ራሱ ወጣ ተናገር ብትበል ብዙ ይናገራል። እቺ ቤታየ የምትባል ሰገጤ አወዳደቀሽ፣ አወዳደቀሽ እንዳይመስል የወደቅሽ እርካሽ ማና አባሽና ነው እዚህ ጋር ሰው ስላጨበጨበለሽ ምን አባቱ ያመጣል? ልክስክስ አጨብጫቢ። ለሁሉም ሲያጨበጭም ለሁሉም ሲያጨበጭም የሚውል አጨብጫቢ እኮ ነው። መጦ የሚያጨበጭም የኔ ጌመሮች ብቻ ናቸው የተለዩ። የኔ የኔ ፎሎሮች የተለዩ ናቸው፣ ጥቂት ናቸው፣ ብዙ አይደሉም። አንቺ የላቡቡ መንፈስ ያለሽ፣ አጋነት የተሞላሽ፣ በአጋነት የምትንቀሳቀሽ ረቆ የአባቷን ፎቶ ላምጣላት እንደሚመስል አንድ ሰገጥ። ቤታዮ ማለት እኮ ይኮንሽ እምሙሽን ገልብጠሽ መጠሽ ገንዘብ ለመስራት የምትውይ ሽንታ እረግጥሻ አለው አፍሽን አትክፈቺ። እኔ ለእንደ እኔ እንደ ሌሎቹ አይደለም። አፍሽን ለምን አባሽ ትከፍቻለሽ? አፍሽን ለምን አባሽ ትከፍቻለሽ? አንቺ ጥምባፍ፣ አንቺ ገረድ ሊያሾው ትበልጥሻለሽ፣ ትቦንስሻለሽ። እየሽ እያሸኮሸሽ አጎንብሰሽ የምትታረቂ አንቺ እኔን መጠሸ የለመልሽኝ አንቺ ቤተሰቦችን ደውለሽ እያለቀኝ እዩ ዳብ ጎዩ ጎንደር ያለለችም እያለችኝ ነው። እየሰደበኝ እኮ ነው። ውሻ፣ የውሻ ልጅ፣ ዘር ማንዘርሽ ውሻ ነው። ዘርበዝ እኔ እየዘደበኝ ምንም ሳላረገው ኖ፣ ምንም ሳላረገው አይደለም። አንቺ ባለጌ ትናንትና ራሱ ጌም እየተጫወች ቀድቼው በጣም ምን አይነት ሰገጤ፣ ምን አይነት ሰይጣን ደንቆሮ እንደሆነች ጌታ ምስክር ነው። ከነ ፊታውራሪ እና ከነ ሀቢባ እና ከዚች ግብረ ሶዶም ዜዶ ጋር እየተጫወቱ ስትሸነፍ አለቀሰች፣ አበደች። አልቀጣም፣ አልቀጣም፣ አፋርታም፣ ቅናታም፣ ደንቆሮ ጋኔል አለብሽ፣ ግብዳ ጋኔል አለብሽ፣ የሐረር ጋኔል አለብሽ። በቃ ሐረርማ የሐረር ጋኔል የተለየ ነው። እኛ እናታችሁ ትበላላችሁ። የሐረር ሴቶች ናችሁ። አማራንን እያላችሁ እኛ የምታሰድቡን የሐረር ሴቶች የሐረር ገረዶች የሐረር ሸርሙጣዎች ሽታችሁን እየከፈታችሁ የምትደከሉ እየመጣችሁ በአማራ ስም የምትደበቁ አማራ መንቃት አለብህ፣ አማራ መንቃት አለብህ። ሀረር ያሉ ሴቶች አማራ አይደሉም። አማራንን እያሉ ሶሻል ሚዲያ እየመጡ ሸርሙጥናንና ብልግናን እያስተላለፉ ብልግናን እያስተላለፍ በየቦታው የሚያራ ባራበት የሚተኛ እዚህ ጋር አማራነን እያሉ የሰው ባል ላይ የሚጠለጠሉ ሀረር አማራ አይደላችሁም። አቁሙ። በአማራ ማቆም አለባችሁ። መቼ ነው የሚገባችሁ? ከሀረር ከወሎ ከወለጋ ከምናምን እየመጡ እያሉ በተለይ ሀረር ድሬድዋ በተለይ ድሬድዋ አይታችኋል። የድሬድዋዎችን ምን አይነት ጋይስ ወያኔ የሰራው ትልቁ ድሬዳዋ ላይ ነው። እዚህ ላይ መጥተው በአማራ ነው የሚደበቁት። አማራ ላይ ይለጠፉና እኛ ኮ አማራ አይደላችሁም። ጎንደር፣ ጎጃም፣ ወሎ፣ ሸዋ ካልኖራችሁ አማራ አይደላችሁ። መጠመቅ አለባችሁ። አማራው የሚገደለው አማራው የአማራው ማንነት እየተመራ ያለው በእነዚህ ሰገጤ። አማራ ንቃ። ቤታዮ ትልቋ ጠላት ቤታዮ ናት። ትልቃችሁ ጠላት አዋሳ፣ ሐረር ምናምን እያሉ የሚመጡት የአማራ ጠላቶች ናቸው። የአማራ ጠላቶች ናቸው። እንዳለ ጊፍተሮቻቸው ኦሮሞዎች ናቸው፣ ትግሬዎች ናቸው። እንዳለ ከነሱ ጋር የሚሉት ትግሬ ናቸው። ዛሬ ስለ ሀቢባ ታለቅሳላችሁ አይደል? ሀቢባ ምን አባታችሁና እናታችሁ አፈር ትብላ ብላ ስነግራችሁ፣ ከሀቢባ አራት አካውንት ሳዘጋ ስነግራችሁ፣ የታባታችሁ ነበራችሁ። አሁን ነው የምትነቁት። ነፍጠኛ ማለት መሀይም ነው እያለች ሀቢባና ሀቢባና ቤታዮ ምንድነው የሚለያቸው? ምንድነው የሚለያቸው? አያቸው አማራ በጣም እየተበላለ በእንደነዚህ አይነት ሽልጥልጥ፣ በእንደነዚህ አይነት ማህይም በነ መማር ቦንቱ፣ በነ ሀቢባ፣ በነ ቤታዮ አይደል እንዴ በሴቶች ሴት ሴት ሁሉ ሴት የሚመራ ለሴት የምታቃብጥ ሴት ሞዴስ ናችሁ እናንተ። እዚያውን ሶሻል ሚዲያ ላይ ስታስቡት አማራ የሴት ሞዴስ ይሆናል። አማራ በሴት ይመራ ተመልከቱ። የትኛው ጀግና ወንድ አማራ ነው እንደኔ ያለው ጀግና ወንድ አማራ ማንም እንትን እንዳይለው ሴታ ሴትን ትከተላለች ሽንታ ይድድድ ለዚህ እኮ ነው ዛሬ ዋጋ እየተከፈለ ያለው በሞዴ ሳንመራም እኛ ያውም እኮ አማራ ባልሆኑ ሴቶች አማራ ባልሆኑ ሴቶች ቅናታሞች ባለጌዎች ሽርሙጥናን በአደባባይ የሚዘረግፈው እዚህ ጋር መጣ አንተ አማራ ናቸው ትከራከራለህ አንተ ሽንታም ቤታዮ ናት። አማራ ኦሮሞ ናት ቤታዮ ድብን ያለች አባቷ ኦሮሞ ነው። ዮናስ ደለለኝ ዮናስ ደለለኝ ምንድን ነው? ዮናስ ደለለኝ ኦሮሞ ነው አማራ አይደለም። ጎንደሬ ነኝ የሚሉት አውቀው ነው። የበአድን ግሩፖች ናቸው በአድን የጎንደር በአድን በእነ ቤታዮ ውስጥ ይሰራል። ይህን ስለምናገር እኮ ነው እነግራቸኋለሁ። እነማን እነማን እንደመጡ እነግራቸኋለሁ። እነማን እነማን እንደደወሉ እነግራቸኋለሁ። ሽንታም የሆነች ታታፕና ኮፕሊን ቀርግ። አማራ ሁሉ አትሞኝ ጌታ ብላችሁ አማራ እንዳትሞኝ እንዳትሞኝ። ሴቶችን ወደፊት እያመጡ ያውም እነዚህ ሰርጀሪ ተደርገው ተከፋፍለው እበቶች እበት። አሞኛል፣ አላልኳችሁም? ምኔ ማመማለም። ገና ራስሽን ታጠፊ ያለሽ አንቺ ሰገጤ፣ ማን አባሽ የኔን ስምጥር ያለሽ ምን አባሽና፣ ትናንትና በስልክ ደውለሽ አገናኙ ብለሽ አልቅሰሽ ደውለ ሳናግርሽ ምንድነው ያልሽው? እንትን በቃ ምንድነው የበቃ ምስ አንደርስታንድ ምስ አንደርስታንዲንግ ማይ አያስ ቤታየሁ ቅናታም፣ ቀንቀናም፣ የሶሻል ሚዲያ ሸሌ። ራስሽን ራስሽን ብሊች አደረግሽ አባትሽ ደስተኛ ነው እያልሽኝ ነው። ዮ ዳድ ላይ ተካነሽ። አባትሽ ምንድነው ደክሎሻል እንዴ? አስፈንድዶ ደክሎሻል እንዴ አባትሽ አይታወቅም እኮ ታውቃላችሁ፣ እዛ አካባቢ እኮ አላውቅም፣ ምን አይነት ሸርሙጣ ነው። የኔ ልጅ ብትሆን ጌታ ምስክር ነው ቤታዬው፣ የኔ ልጅ ወይም የኔ ህት ብትሆን ድስኦን ነው ማደርጋት። ድስኦን በጎንደር እንደዛ ነው የምናደርገው እኛ አማራዎች፣ እንደዛ ዊወ ድስኦኝ ሆ አማራ ብትሆን አማራ እንደዚያ አይነት ሰውን ድስኦን ነው የሚያደርገው። ባለጌ የሆነች ሴት አዳሪ፣ እዚህ ቁጭ ብላችሁ አባትሽ የደከለሽ አባትሽ ደክሎሻል፣ ለዛ ነው ዛ የሆነችው። አባቴ አባቴ አባቴ፣ ስለእናትሻ አውሪ፣ ስለእናትሻ አውሪ፣ አንቺ ሰይጣን። እኔ ማንንም እኔ እኔ አልወድም እኔ እኔ እሺ ተጣለ። ምን ጎንደሬ ነኝ አማራ ነኝ አልለጠለጥም። ደሞ አንቺ ከኔ ጋር ትጫወች ከኔ ጋር ራስሽ ለምነሽ አልቅሰሽ ሊያሸውን። ምንድን ነው ያልሽው? ሊያሸውን በቃ ያዝልኝ። አልነካትም። ሊያሸው አልነካትም። ሊያሸውን አልነካትም። ነገ ሊታረቁ ይችላሉ። ይታረቁ። ሁሌ የምላችሁ እኔ ሁሌ ያለ የምላችሁ ይታረቃሉ ይጣላሉ፣ ይታረቃሉ፣ ለምደዋል። እኔ ንጉስ እየወዳ ባላለሁ ከፌስቡክ ጀምሮ እያባረኩ እያጥረገረኩኝ፣ አዳሜ አንድ በአንድ ማጥረገርግሽ። እኔ ንጉስ እየወዳ ዩ ኖ ሁ አይ አም፣ ዩ ኖ ሁ አይ አም፣ ድሃ የድሃ ልጅ ኮከኔ አይሙሉ አይ ሰዓቴ የብቻችን ሜልክሽ ሰርታሽ አታገኙም። እየወዳም ደግሞ ለገንዘብ ብሎ ነው ጌም ውስጥ የገባሁት። ለምን እንደገባሁት ታውቃላችሁ? ጌም የምጫወተው ለምን እንደምጫወት ታውቃላችሁ? አልነገርኳችሁም። ለምን ነው ጌም የጀመርኩት? እኔ ቸግሮኝ ነው፣ እንዲያው እንዲያው ቸግሮኝ ነው። ለምን ነው ጌም ውስጥ የገባሁት ጌም የገባው ለምን ለማጋለጥ ለማሳየት የአማራ ትግል እንዴት አድርገው እንደሚቆጣጠሉት እንደነ ቤታዮ ያሉ ደንቆሮ ሰገጤ አማራ አይደለችም ኦሮሞ ናት ኦሮሞዎችም አይፈልጓትም አይፈልጓትም ኦሮሞ ባዶ እንደዚህ አይነት ነገር ክሌም አያደርግም አማራ ብቻ ነው እንደዚህ አይነት ነገር ክሌም የምታረጉት አቁሙ አቁሞች ደንቆሮ። እቺ የአማራ ህዝብን ያስጠላች የአማራ ህዝብን የአማራ ሴቶች ሸርሙጣ ናቸው እንዲባሉ የአማራ ሴቶች ደደብናቸው እንዲባሉ። የአማራ ሴቶች እኮ ስርዓት አላቸው። የአማራ ሴቶች እኮ ሀቅ ለመነገር፣ በተለይ የጎንደር ሴቶች የጎንደር ሴቶች በነመማርና በነቤት ታየው በነመማርና በነቤት ታየው ነው የጎንደር ሴቶች የሚለቁት። አር ዩ ሲሪየስ ሪሊ፣ ከልብ ነው ከምር ነው እንዳለ ለእሷ የሚሰጣት ትግሬና ኦሮሞ ነው። ለቤት ታየው ትግሬና ኦሮሞ አመጣላቸዋለሁ ጌታ ምስክሬ ነው። አመጣላቸዋለሁ፣ እንዳሉ ጊፍተሮችን ሪሰርች እያደረኳቸው ነው። አመጣላቸዋለሁ። እንዴት ፖለቲካ እንዴት እንደ እኔ ፖለቲከኛ ነኝ አክቲቪስት ነኝ እኔ ጌመር ወይም ደግሞ ለማኙ ምናምን አለ ነኝ ፖለቲከኛ ነኝ። አሁን ፖለቲካውን ያጠፉት እነማን ናቸው? ጊፍተሮች። ጊፍተሮች እነማን ናቸው? ጊፍተሮች እነማን ናቸው? እኔ ስንት ነግራቸዋለሁ። እኔ ጋር የመጡና ትግሬዎች የአማራን ፖለቲካ እንዳነካ ጊፍት ይሰጡኛለኝ። በምን ዞር ብዬ ደግሞ ጌታቸው ረዳ ደብረ ጽዮን ምናምን ስረጥላቸው ጥፍት ይላሉ። ህወሀትና ኦነግ በኃይለኛው ገንዘብ እየሰጠ እዚህ ጋ የአማራ ጉዳይ እንዳይወራ ኤቭሪዴይ ደይ እንዳይወራ አማራው ብትንትንትትን ያደረጉተኝ በነ ቤታየሁ በነ ሀቢባ በነ መማር። በደንብ አዳምጡ ሁላችሁም፣ ታፕታፕና ኮፒሊንክ አድርጉ። እዛ ጋር ለቤታዮ እየመጣ ቤታዮ ስኪንግ ቤታዮ ስኪንግ ቤታዮ ስኪንግ የሚለው እንዳለ ኦሮሞና ትግሬ ነው እንዳለ ብልጽግና ነው እንዳለ ብልጽግና ነው። ይኸውላችሁ፣ በደምብ ጥግት ልጥፍ ይላሉ። ደው አሁን ቤታዮ ሄዳ ልጥፍ። እነ ራስ ጎልድ ታስታውሳላችሁ። እነ ራስ ጎልድ እኮ ነበሩ፣ በደንብ በእውቀት የሚያወሩ ወንድሞቻችን ነበሩ። በጣም የሀሳብ ልዩነት ቢኖረንም፣ ግን ሀሳብን በደምብ መተንተን ልጥፍ ይላሉ። ይደው መማር ሂዳ ልጥፍ፣ ቤታዮ ሂዳ ልጥፍ። ከኩማ ጋር ትራክ ላይ ስትዳከል እየዋለች መጣ ጎንደር የትላቸዋለች ምን አይነት መሀይሞች ናቸው እሷ የአማራ ብሄርተኛ እንትን ዜድ የምትባል የትግራዊቲ ምንድን ነው ግብረሰዶውም ቲዲኤፍ አምላኬ ነው እያለች ከቤታየው ጋር ነው የሚውሉት አይገባችሁም እንዴ ቤታየው ማለት የብልጽግና ሸርሙጣ ሴት አዳሪ ናት ቤታየው ሸርሙጣ ነች አባትሽ ደክሎሻል መሰለኝ አባትሽ ደክሎሻል። አስፈንድዶ ደክሎሻል። ደክሎሻል። አንቺ ልሳይን የምታወሪ እኔ ባንቺ ልቀና፣ አንቺ ልክስክስ፣ አንቺ ሽንታም። ነኝ ኮ ጎንደሬ፣ ኮ እንዳንቺ ሽታቸውን ከፍተው የሚሰጡ ሐረር ተወልጄ ያደኩ መሰልኩ? እንዳንቺ የሐረር ደንቆሮ መሰልኩ? እዛ የድሬድዋ ሽንታም አንድ ጃኒ የምትባል ሴት ልጅ ተሳደበች ብሎ ምረ ተተረባርቦ የሚደበድብ የጫትና የጋለ ሞታ የተሳዳቢና እምነት የሌለበት ሀገሬ ያደግኩ መሰሎች። እኔ እኮ አርባ አራት ዓመት ያለበትና የጎንደር ጎንደር ተወልጄ ያደግኩ ኮነኝ። ጎንደር ተወልጄ ያደግኩ ኮነኝ። ሽንታ ምን አባሽ እና እኔ እዛ ሺቲውን ለብሶ ጫቱን እየቃመ ቀኑ ሙሉ ቂጡን ከፍቶ ስታ አፍንጫ የሚውሉበት አገር የሴት አዳሪ ሀገር ያደግኩ መሰልኩሽ? እኔ ንጉሥ እየወዳህ እባላለሁ። ንጉሥ እየወዳህ የጎንደር ልጅ፣ የቀበሌዎት፣ የጨዋ ሰፈር ልጅ ባናች ተተከይ እንደማንኛውም አላሽ ቀብጥልም፣ ለማንም አላሽ ቀብጥም። ክልል ነው አገር ነው ታውቀዋለሁ። ድብን ያላችሁ እዛ ጋ ያላችሁት፣ ጫታችሁን እየቃማችሁ ሺቲያችሁን ከፍታችሁ በየቦታው እናት ትበዳ እናቶቻችሁ፣ እናት ትበዳ የምትል ሀገር ነው ያላችሁ። እኛ የኛ እናቶቻችን ጸዴ ናቸው። የኛ አማራ ሴቶች የጎንደር ሴቶች ጸዴ ከአንደበታቸው እንኳን ስድብ አይወጣቸው። እንኳን ስድብ ወንድ ልጅ እንኳ ቀና ብለው አያዩ። ሼት ደግሞ ታወራላችሁ እንዴ! ልታወሩ ከኔ ጋር ልትፎካከሩ? ከኔ ጋር ለመፎካከር እኔ መልካም ሰው ነኝ። እኔ እንኳን መልካምነቴን የምታዩት ለስንቱ ደራሽ ነኝ፣ አንቺ ሽንታም ለስንቱ ደራሽ ነኝ። እኔ ለስንቱ ሰው ነው የምደርስ። ስለ እኔ እንትን ፈልጌ እናትሽ ትበዳለች። አንቺ ሸርሙጣ የሸርሙጣ ልጅ እረግጥሻለሁ። በአንቺ በድሬ ቋንቋ ነው እምረግጥሽ በድሬ በድሬድዋ ቋንቋ በሚገባቸው። ምክንያቱም ድሬድዋ አይገባቸውም። የድሬድዋ ሸርሙጣ ሴት አዳሪዎች አማራ አማራ እያሉ እዛ ጋር አማራ ድሬድዋ ከገባ ይበላሻል። ስለዚህ አማራ አይደላችሁም። ይጋዘመሏን ነገር አማራ አይተናል እኮ ባይናችን፣ ምን አይነት ግብዝ እንደሆናችሁ የኢትዮጵያ ሕዝብ አይተናል እኮ ዳልቻን ቁጭ አድርጋችሁ እኮ እች ጃኒ የምትባለዋን ሁለት ግራ ግር እቺ ሌዝቢያን ጃኒ እቺ ግብረሰዶም ጃኒ ሽታችሁን ገልጥ እውነቷ ነው። አይታለች ሄዳለች ድሬዷ ሽታችሁን የከፈታችሁ ስጠት እሷን ያሰራችሁ ማህበረሰቡ እንዳለ እኮ። ይሄ የተረገመ እኮ፣ ድሬዷ ማለት የተረገመ የአጋንንት የሰይጣን መሰብሰቢያ። እስኪ ሞክሩኝ። እኔ ሂድና ዮናስን ተናገረው። ሲረግጥ ነበር የድሬዷ ልጆች ሽንታ። ዮናስ ሴጋው ሲረግጣችሁ ነበር አፋችሁን፣ አልከፈታችሁም። እኔ የሚያናደኝ አማራንን አትበሉ። አማራ አይደላችሁም። የድሬዳዋ ሰዎች አማራ አይደላችሁም፣ ኦሮሞ ናችሁ። ኦሮሞና ትግሬ እዚህ ጋ የተሰበሰብከው ሽንታ። ቤታየው የድሬዳዋ ሸርሙጣ አባትሽ እናትሽም እንደዛ ነበረች። ወሎ ሄዳ ተደከለች ተደከነች፣ ድሬዳዋ ወለደችሽ፣ ድሬዳዋ አደግሽ። አሁን እዚህ ጋር መጣሽ። እኔ ያለ ጎስት ነኝ ቢጭ፣ እኔ እኮ እንት ነኝ። የሴት ጠረን የለለሽ፣ የሴት ጠረን የለለሽ፣ ማንም ጥቁር ሲያገላብጥሽ የነበር፣ ማንም ቁጥር፣ ማንም ጥቁር እንደሚያገላብጥሽ ኩማር እንደ ተራክ ላይ ሲያገላብጥሽ የነበረ ያላገላበጠሽ ማናለን? ውሻ ኤሪ የሚባለው ውሻ ሲያገላብጥሽ አንደ ነው የሚውለው። ኤሪ ስትለው አው እያለ መጥቶ ለምደሽ እኮ ነው ሸንጣ። እየወዳ እባላለሁ፣ ንጉስ እየወዳ የቀበሌ የጨዋ ሰፈር ልጅ የጎንደር ልጅ እባላለሁ። ሸለጥለጥ አንቺ ነሽ። አልቀሰሽ መጠሽ ተንበርክከሽ የጠየቅሽኝ አሁንም ጠየቅሽኝ። ደሞ ቤትሽን ከፍተሽ ደሞ እንደዚያ ትለፈልቢያለሽ። ማሜ ማሜ ጋ ማሜ ጋ የታረቅሽ አፈርተሻት ነው ትለጠልጥሻለሽ። ማሜ ትፈሪያታለሽ፣ ትቀኝባታለሽ አሁን ሊያሸውን ስለምትፈሪያት ሊያሸውንማ ኤቭሪዴ አፍሽን የምትከፍችው ሊያሸውን ለመሆን ብለሻል። እንደ ዩቱብ የከፈችው አን ሸንታ ሊያሸውን ለመሆን። ጋይስ እዚህ ጋር እስኪ እናንተ ምቀኞች እናንተ ሸርሙጣ የሸርሙጣ ልጆች ሁሉ ደንቆሮ የደንቆሮ ልጅ ሁሉ ሊያሸው የትኛውን ፖለቲካ ነግታ ታውቃለች? የትኛውን ሃይማኖት ነግታ ታውቃለች? ሽልጥልጥ እንደ ቤት ታየው ሃይማኖት ተሳዳቢ፣ ብሄር ተሳዳቢ እንደ ቤት ታየው ሴቶች አርናድ ሜድ ኢኮ ኢኮል አይደሉ። እሄድብሻለሁ እስኪ እናያለን። ስለምትፈሪ ነው እንዳት አፍሽ እንዳትከብች። አንቺ ትልቅ አንቺ ትልቅ እናትሽን እና አንቺ ከመምጣትሽ በፊት እኛን ሶሻል ሚዲያውን ሰልችቶን ነው አንፈልገውን ብለን ነው የወረወር ነው። ገና ለገና አሁን እኔ ጌም ጀመርኩኝ ያን ያንቺ ጌም እንደ እኔን ተጠይቅ። ሽንታ የ75 ዓመት ሰው አዛውንት ነው። የ75 ዓመት ኦሮሞ ነው። ግባ በቪዲዮ።